የኢየሱስ ክርስቶስ ስቅለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢትዮጵያ ካቶሊካዊት ቤተ ክርስቲያንና በኢትዮጵያ ወንጌላውያን አብያተ ክርስቲያን ሕብረት ታስበዋለ። የኢየሱስ ክርስቶስ ስቅለት በመንበረ ጸባው ቅድስት ሥላሴ ካቴድራል በተለያዩ ሃይማኖታዊ ስርዓቶች ታስቦ የዋለ ሲሆን በሥነ ስርዓቱ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስን ጨምሮም ሊቃነ ጳጳሳት ቀሳውስትና የእምነቱ ተከታይ ተገኝተዋል። በተመሳሳይ የኢየሱስ ክርስቶስ ስቅለት በኢትዮጵያ ካቶሊካዊት ቤተ ክርስቲያን ታስቦ ሲውል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልና የእምነቱ ተከታዩ ተገኝተዋል። ዕለቱ በልደታ ማርያም ካቶሊክ ካቴድራል ነው በተለያዩ ሃይማኖታዊ ስርዓቶች ታስቡ የዋለው። በሌላ በኩል ዕለቱ በኢትዮጵያ ወንጌላውያን ቤተ ክርስቲያናት መካና ኢየሱስ በጾምና በጸሎት እንደዚሁም በተለያዩ ሃይማኖታዊ ስርዓቶች እየታሰበ ነው የሚገኘው። ታሪክን የማደስ ተግባራችንን አጠናክረን እንቀጥላለን ሲሉ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳስ አስታወቁ። ዋና አዛዡ ከ37 ዓመት በላይ ከአገልግሎት ውጭ ሆኖ የቆየውንና የቀድሞ የኢትዮጵያ ፕሬዚዳንት መንግስቱ ኃይለ ማርያም ይንቀሳቀሱበት የነበረውን ዲኤችሲ አምስት ቡፋሎ አውሮፕላን ጥገና በማድረግ ወደ ስራ ያስገቡ ኢንጂነሮችና ቴክኒሽያኖችን አመስግነዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አዲስ ከተሾሙት የደቡብ ሱዳን የውጭ ጉዳይ አምባሳደር ሙንዳይ ሰማያ ኩምባ ጋር ተወያይተዋል። በውይይታቸውን በተለያዩ ትኩረት በሚሹ የሁለትዮሽና ቀጠናዊ ጉዳዮች ዙሪያ መክረዋል። ሁለቱ ወገኖች በቀጠናው ዘላቂ ሰላምና ደህንነትን ማስፈን አስፈላጊ መሆኑን ጠቁመው በትብብር እንደሚሰሩም ገልጸዋል።